ምን አይነት ድራማ ነው እየመራችሁ? በሰው አገር ላይ ሳቃያች የምር በጣም አዛዛኝ። እሱም ራሱ ፀጉር እየታጠበ ነው። በዚህ ልክ እንደ ድራማ ይሰራል። ሰውን ታስጨንቃላት በሰው አገር ላይ

ይሄ ነገር እውነት ነው ሜሪኮ የማለችው ምናምን እያለች ጽጌ በፈጣሪሽ በመድሀነው ለሚባል ክፈች በሩ እያለች ነበረች። ግን እንዴት ነው ይሄ ነገር? የምር ግራ ያገባ ብቻ አለቅ። ምን አይነት ናቸሁ ሩታና አሮሽ ግን የራሳቸውን ጠብቁ ኢስቅ ሰላም ሰላም፣ ጤና ይስጥልኝ ፉድ እና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ቢያሉ የኔ ውድ ቤተሰቦች ማለት ነው። ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁኝ ቤተሰብ ሆኑ ለማለት ፈልጋለሁ የኔ ውድ ቤተሰቦች ማለት ነው። እንግዲህ ዛሬ ቪዲዮ በአሜሪሻ ቤት ተለቀዋል፣ እና ሁላቸውም አይታችኋል ብዬ ተስፋ አደርጋለሁ። እውነት ለመናገር በጣም ደንግጫለሁ። በጣም ማለት አልጠበቅኩ፣ እውነት ለመናገር ማለት ነው እና እንደምታዩት፣ እንግዲህ ድራማ ተጀምሯል። እውነት ለመናገር ማለት ነው እና እንደዚህ ድራማ ባትሰሩ መልካም ነው ብዬ አስባለሁ። በሀገራችሁ ላይ እንደፈለጋቸው ብትሰሩ ማንም የሚቆጣጠራቸው ሰው የለም፣ ግን እዚህ ጋር በሰው አገር ላይ እንደዚህ ድራማ አባት ጀምሩ ኦ መልካም ነው ብዬ አስባለሁ። እዚህ ጋር የመጣችሁ ሁላችሁም ተሰብስባችሁ የመጣችሁበት ምክንያት ለሮታ ለሮታ እና ለአረብሽ ደስታ ብላችሁ ነው የመጣችሁ አይደል እንዴ? ለምን እንደዚህ ስራ ትሰራላችሁ? ዳኒም ቢሆን ጽገም ቢሆን ማለት ነው ለምን እንደዚህ አይነታ ስራ ትሰራላችሁ? የፈለጋችሁ ነገር ቢሆን ቢፈጠር አገራችሁ ላይ ገብታችሁ እንደፈለጋችሁ እኮ መሆን ትችላላችሁ። እዚህ ጋር የሆነ ነገር ቢፈጠር ማታውቁ አገር ማታውቁ ቋንቋ ምን ብላችሁ ነው የምትመልሱ? እስኪ አንድ ሰው እንኳን ቢጠቁማችሁ በጣም ችግር ነው። እውነት ለመናገር እውነት ለመናገር ማለት ነው ቤተሰብ በጣም እኔ በጣም አዝኛለሁ። እውነት ለመናገር ሩታ እዚህ ጋር ደንግጣለች። እንግዲህ ጽጌ አሁን በውስጥ በርዘግታለች ቆልፋለች ውስጡ ማለት ቤት ውስጥ አሁን ቆልፋ ስላለች ራሷን ምን እንዳደረገች አይታወቁም። ወይም በረኪና አጣታለች ይላሉ፣ ወይ ራሷን አጠፋች ይላሉ። እንግዲህ ነገ ደግሞ ፓርቱ ቀጣይ ቪዲዮ ይለቀቃል ብዬ አስባለሁ። እዚህ ጋር አንደኛ ነገር ተመልካችን ባታስጨንቁ። አንደኛ ነገር እራሳችሁ ለራሳችሁ ጊዜ ስጡ። ፈታ ዘና ማለት ነው እንጂ በዚህ ሰዓት እንዲዚህ ድራማ ትጀምራላችሁ። እኔ ያልጠበቅኩ ምን ለመናገር ያው እናንተ እናቀልን ያው ብዙ ወጪ አውጥታችኋል። እሱ ወጪ ላሻፍ ማለት እንደዚህ የምትሰሩ ድራማ የወጣ ወጪ ለመሸፈን ነው ወይስ ምንድን ነው? እኔ ግራ የገባኝ ይሄን እውነት ለመናገር ማለት ነው። ቤተሰብ በጣም የተናደርኩ እውነት ለመናገር ለምን እንደዚህ ድራማ ላይ ምንድነው የምሰሩ? እውነት አንደኛ ነገር እናንተ የመጣችሁ እዚህ ጋር ለደስታ ነው እንጂ እንደዚህ ድራማ ተጀምራላችሁ ብዬ አላሰብኩም። እና ብቻ እዚህ ጋር እሳቅም በጣም አሳዝኖኛል። እንደምታዩት ፀጉር እየተታጠበ ነው መሰልኝ፣ ሁሉም እንግዲህ ሻምፖ በሻምፖ ነው ፀጉር ማለት ነው። እውነት ለመናገር ያስደነግጣል፣ ግን ቀልድ ቀልድ ነው። ቀልድም ልካለ ቢሆን ኢትዮጵያ ቢሆን ደስ ልኛል። እውነት እንደፈለጋችሁ ብትሆኑ በአገር ነው አገር ይሄ መሳይ ነገር የለም ማን እንደ አገር ሆ እንደዚህ አይነታ ስራ ብትወጡ ጥሩ ነው ብዬ አስባለሁ በተለይ ሮታና አርብሽ ማለት ነው። ይቅርባችሁ፣ ለእናንተ አይጠቅማችሁ። ለምን ኢትዮጵያ መሆናችሁ እንደፈለጋችሁ መሆን ትችላላችሁ። ከጀርባ በኩል ብዙ ጠላት አላችሁ። አሁን ዱባይ ላይ እንደዚህ ድራማ ስትጀምሩ ብቻ እኔ አላውቅም በእውነት ቤተሰብ ጊዜ ከፍተዋል። ግን ሜሪ ስትናድዶ ምን እንደምታደርግ አታውቅም። ታውቃላችሁ አሁን ዳኒ እዛ ጋር እውነት ለመናገር ዳኒ ወደ ኢትዮጵያ ገባ ይባላል እንጂ አልገባም። ዱባይ ውስጥ ነው። ዱባይ ውስጥ ነው ሄዳለሁ ምናምን ብሎ እንግዲህ ትላንትና ከነሱ ተለይቶ ይሄደ። ስለዚህ ጽጌ ደግሞ ተናዳ ለምን እኔን ጥሎ ይሄዳል? ወይም ለምን ከሌላ ሴት ጋር ሆነ ብላ እሷም ደግሞ በሱ ንዴት እንግዲህ ወይም በረኪን አጣጣለች ይላሉ፣ ወይን ራሷን ጥላ ወደቀች ይላሉ። ብቻ አይታወቅም። እስኪ ነገ ቪዲዮ የሚለቀቁ ነገ ደግሞ ቪዲዮ ምን እንደሚሆን አናቅም። ቤተሰብ በጣም የተናደርኩ እግዚአብሔርን በዚህ ልክ እንደዚህ ድራማ ይጀማ እኔ በጣም ደብሮኛል። እንደዚህ ድራማ ቢቀራባቸው እንደዚህ ስራ ባትሰሩ ጥሩ ነው ብዬ አምናለሁ። እና እናቃለ እሱ ብዙ ወጭ እንዳወጣቸው እናቃለኝ፣ ግን ቢሆንም ወጡን ግን የፈለጋችሁ ሰርታችሁ ታገኛላችሁ። ኢትዮጵያ ሆናችሁ እንጂ እዚህ የሆናችሁ ድራማ ጀምራችሁ ሀገር ልትገቡ ፈጣሪሁ የትግስቶን ስጣን። ብቻ ቤተሰብ ከባድ ነው ብቻ ከባድኖ ዳኒ ውስጡ አይገኙም ጽጌም እንደዛው። እኔእንጃ የጽጌና የዳኒ ነገር እንዴት ነ ነገሩ? ቤተሰብ ግራ አጋባሉ ነት ግራ አጋባችሁ ለራሳችሁም ግራ ተጋባችሁ ልጆቹም ግራ አጋባችሁ። እዚ ጋር ለደስታ መታችሁ። እንደዚህ አይነታ ስራ ጥሩኑ እስኪ ቃል ድም ልክ አለ። ግን እንደዚህ በሰው ሀገር ላይ እንደዚህ ባትሰሩ እኔ ደስ ይለኛል። ለምን ብዙ ጠላት አለ ከጀርባ በኩል ማለት ነው። እና ለምን ሰሩ ለምን አደጉ? በጣም ብዙ ጠላት አለ አሁን ላይ ማለት ነው። እንደዚህ በሰው ሀገር ላይ እንደዚህ ድራማ ልትሰሩ ነው? እኔ በጣም ገረመኝ። ግን ፅጌና ዳኒ አገር ገብታችሁ እናንተ ቡጡቡጣችሁን በተጀምሩ ይሻላል። ለምን እዚህ በሰው ሀገር ላይ እንደዚህ አይነታ ባትሰሩ ጥሩ ነው ብዬ አምናለሁ። ቤተሰብ አይመስላችሁም? እስኪ አስተያየት ማለት በኮሚንት አሳብ አስተያየታችሁን ጻፉ ማለት ነው። ቤተሰብ ግን እኔ በጣም ግራ ተጋቦ ደንግጫለሁ። ምናን ለመናገር እዚህ ጋር ኢሳቅም አዛዝኖኛል። እዚ ጋ ሩታም አዛዝነችኝ ደንግጣ በር ስር ወደቀች ሩታ ማለት ነው። አያችሁ እንደዚህ ስራ ይሰራል። እስኪ ጽጌ እዚ ጋ በሩን ቆልፋ በውስጥ ፖሊስ እንጠረው ፖሊስ እንጠረው። እንዴ በሰው ሀገር ነው እኮ ያላችሁ ቀርታችሁስ ምን ምን አይነት ማለት ነው የምትሰጡ? እስኪ እንዴ ቀልድ እኮ እንደ ኢትዮጵያ መሰላችሁ እንዴ የሰው ሀገር ላይ እኮ ሁሉም ነገር ይከብዳል። እንደፈለግ መሆን የለም። በሰው ሀገር ላይ እንደፈለጋችሁ መሆን አትችሉም። የሆን ነገር ብትሆኑ ማንም ይደርስላችሁ ሰው የለም። ስለዚህ ብቻ ከባድ ነው ሁሉም ነገር ማለት ነው እና እና ከባድ ነው። ቤተሰብ ብቻ አላቅም። ሁላችሁም አሳብ፣ አስተያየታችሁን እስኪ ጻፉ በኮመንት ማለት ነው እና በጣም ግራ ተጋብቻለው። ቤተሰብ አላቅም። በተለይ ሩታና አርሽ ከዚህ አይነታ ስራ ውጡ፣ በሰላም አገር ግቡ። አገር ገብታችሁ እንደፈለጋችሁ ብትሆኑ እሻላል ብዬ አስባለሁ። እና ቤተሰብ አይመስላችሁም? እስኪ እናንተ ምን ትላላችሁ? ምን አይነት አስተያየት ትሰጣላችሁ? እኔ በጣም ግራ ተጋብቻለው በእውነት። እዚህ ጋር ሜሪ ትጮዋለች። ቀስ ማለት አትችሉም። ስትናድዶም ሰውም በጥፍ ማለትም ትችላለች። እዚያ ጋር ማለት በጣም ስትጮ ሌላ ነገር ከጀርባ በኩል ሰው ቢመጣ የሆነ ነገር ቢያደርጉ አስባቸዋል። ሁሉም እኮ ብቻ ፈጣሪ ከዚህ ይጠብቃቸው። እኔ መጥፎ ቃል መናገር አልፈልጉም። እግዚአብሔር ከዚህ አይነታ ይጠብቃቸው ከ እኔ እንጃ ብቻ ምን እንደብል አላውቅም። በእውነት ቤተሰብ ደንግጬ ያለው ምን እንደማወራ አላውቅም፣ ግን እንደዚህ ድራማ አባት ጀምሮ ጥሩ ነው። በተለይ ፅጌ እና ዳኒ ማለት ነው። እናንት ችግር አለባቸው የምር እንዴ? ልጆቹ ሰላሙን አሰጣችሁ ኮ፣ እነሱ የመጡ በራሳቸው ደስታ ነው እንጂ እንደዚህ ልትሆኑ አይደለም የመጣችሁ ለምን በሰላም እንደመጣችሁ በሰላም አንድ ላይ ተሰብስባችሁ ብትገቡ አይሻልም? እንደ አሁን ተበታተናችሁ እዚህ ጋር ዳኒ ኢትዮጵያ ሄደ ይባላል። የኢትዮጵያ አልገባም፣ የት ዱባይ ውስጥ ነው ልጅቱ ጋ ሂዶ ነው። ስለዚህ እዚህ ጋር ፅጌ ደግሞ ተናዳ በሩን በውስጥ ዘግታ ወይ በረኪና ጠጥታለች ይላሉ፣ ወይ ራሷና ራሷን አጠፋች ይላሉ። ነገ ደግሞ የት እንደሚሄዱ እናያለን። እስቲ ፋርቶቶ ማለት ነው እናያለን። ብቻ ከባድ ነው። ቤተሰብ እንደዚህ ድራማ ባሰሩ ጥሩ ነው። ኢትዮጵያ ገብታችሁ ስሩ። እንደፈለጋችሁ ሆኑ፣ በቃ በሀገራችሁ ሁሉም ነገር ደስ የምለው ማለት ነው። እና ብቻ እኔ ደንግጫለሁ። እውነት ቤተሰብ አላቅም። ብቻ ፈጣሪ ወይ ትዕግስቱን ይስጣል። እና ሰውን አታስጨንቁ። እናንተ የምትሰሩ ድራማ ነው ግን ሰውን አታስጨንቁ። ለራሳቸውም ግን ፈታ ዘና ማለት አለባቸው እንጂ እንደዚህ ድራማ ከጀመራቸው በጣም ነው የሚደብረው በእውነት። አይ አሁን በዛችሁስ። በሰው ሀገር ላይ እንደፈለጋችሁ መሆን አትችሉም። በሀገራችሁ ሁሉ ነገር የሚሆነው ማለት ነው። እንደፈለጋችሁ ሆኑ በሀገራችሁ ማለት ነው እና በሰላም ከዚህ ሀገር ውጡ ነው የምላችሁ እና ፈጣሪ ጠብቃችሁ ብቻ ከባድ ነው። ጊዜ ከብቷል።